ደመራ ማለት ያው መደመር፣ የተደመረው እንግዲህ ያው ይታወቃል። ንግሥት እሌኒ ከአባቶቿ በተረዳቸው መጠን ያንን መስቀል ይህንን መስቀል ለማግኘት እፈልጋለሁ፣ አንደኛ ዓለም የሚድንበት በሱ ነው ብላ ታስብ ነበረ። ከዛ ከአባቶቻቸው ከአባቶቿ በተረዳቸው መጠን ንግሥት እሌኒ ይህንን መስቀል እንዲወጣ መስቀሉ የተጀመረው መጋቢት አስር ቀን ነው ለመቆፈር ያ መስቀሉን ለማግኘት ትናፍቅ ትጓጓ ነበርና ከአባቶች እየጠየቀች እየጠየቀች የትኛው ቦታ ላይ እንደሆነ፣ ሶስት ቦታ ላይ ነበረ ቆሻሻ ይጣል የነበረው። በመካከለኛው ነው በዳር ነው ከኋላ ነው አይታወቅም ነበረ። በዛን ጊዜ እንግዲህ ከአባቶች በተረዳችው መጠን ጭስ ታጨስ ነበረ፣ እጣን ያ የእጣኑ ጭስ በዛን ጊዜ ካህናት ሲያጨሱት ወደ ላይ እየደረሰ መንበረ ጸባኦት ደርሶ ተመልሶ መስቀሉ በየትኛው ቦታ ላይ እንዳለ ያመለክት ነበረ። ዘጣነ አንጸረ ይላል፣ አመላከተው ያ እጣኑ የእጣኑ ጭስ ከአባቶቿ የተረዳቸውን ሀሳብ፣ እጣኑ ግን ይመራት ነበር ይላል። እንደምናቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትውፊታዊ ነው፣ ባህላ የቤተክርስቲያናችን የሃይማኖታዊ የሆነ በዓል ነው። ነገር ግን ከዛም ባሻገር ደግሞ የሀገራችን የኢትዮጵያ አይከን ነው፣ መታወቂያ ነው። በዩኔስኮ የተመዘገበ በዓል እስከሆነ ድረስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በዓል ብቻ ሳይሆን ጠቅላላ የሀገሪቷ በዓል ነው። ስለዚህ ይህንን መስቀላችንን የጋራ የሁላችን ሙስሊም ክርስቲያን ሳይል የሚከበር ትልቅ በዓል ስለሆነ በጋራ በህብረት በፍቅር ሀገራችንን የሚያስተዋውቅ በዓል እስከሆነ ድረስ በጋራ በፍቅር የምናስተዋውቅበት በዓል ነው ብዬ አምናለሁ። ዘንድሮ መስቀል አከባበር እጅግ በጣም ደስ የሚል ነው። ወቅቱ በተለይ ሀገር ያለችበት ጦርነት መሆኑን ከጦርነት ባሻገር እንደዚህ ተረጋግተንና ሀገራዊ በሆነ ነገር ሁሉም እሴቱን ባህሉን ጠብቆ ሰላሙን አስከብሮ ለማክበር ያለው ነገር እጅግ በጣም ደስ የሚያሰኝ ሆኖ አግኝቸዋለሁ። በ30 ዓመት ነው ለመጀመሪያ ጊዜ ወደዚህ ወደ ሀገር የተመለስኩት ከልጆቼ ጋራ። በጣም ነው ደስ የሚለው። እግዚአብሔር ይመስገን ለዚህ ያበቃን አምላክ። በጣም ነው ደስ የሚለው። ድባቡ በጣም የሚያምር ነው። ሰው ኢትዮጵያዊነት ባህሉን ጠብቆ አለባበሱ ኢትዮጵያ አለባበስ ጠብቆ ያው ቦታውም እጅግ በጣም ውብና ማራኪ ሆኖ ተሰርቷል መስቀል አደባባይ በዓልን ለማክበር እጅግ በጣም የሚማርክ ሆኖ አግኝተነዋል። ከዛም ባሻገር ያው ሰው እራሱን ጠብቆ ለማክበር ያለውን ተነሳሽነት ደስ በሚል ሁኔታ አግኝቸዋለሁ። በፍጹም እንደዚህ አልጠበኩም። በጣም ደስ ይላል። መተባበራችን ዩኒቲያችን፣ እግዚአብሔር ፈቅዶልን ደሞ ሰላም አገራችን ሰላም ሆኖ ደግሞ ከዚህ በበለጠ በሚቀጥለው አመት እንድናከብር እግዚአብሔርን እንግዲህ እንለመናለን።

ሁላችንም በተቻለን መጠን ብንረዳዳ ከሁሉም ካለን በምናክብርበት ሁኔታ ጎረቤቶቻችንን፣ ዘመዶቻችንን እዚህም አዲስ አበባ ብቻ ሳይሆን ከዚህ አዲስ አበባ ያሉትንም እያሰብን በምንችለው መንገድ ብንረዳዳ እዚህም ያለነው ዘመዶችም ጓደኞችም በውጭ ሀገርም ያለነው ሁሉ እንድንረዳዳ። ኢትዮጵያዊነት መተሳሰብ ነው። ኢትዮጵያዊነት መረዳዳት ነው። ኢትዮጵያዊነት ፍቅር ነው። ይህን ባህል ደግሞ የምናከብረው ወገኖቻችን በተለይ ወቅቱ አስከፊና አስከፊ ሆኖ ያለበት ጉዳይ ስለሆነ በመረዳዳት ለሌላው ለተቸገሩት በማካፈል ያለውን ነገር በመስጠት በመረዳዳት ይህን በዓል እንድናከብር እላለን። አሁን የሚያስፈልጋት ለኢትዮጵያ ጾም ጸሎቱ እንዳለ ሆኖ አንድነት አንድነት፣ የሆነ ሰው ሁሉም አሸናፊ ነው በዚህ ለምን እግዚአብሔርን በመካከላችን አድርገን በፍቅር የድሮ አስተሳሰባችንን ኢትዮጵያውያኖች ማብላት እንችላለን፣ ማጠጣት እንችላለን፣ ማልበስ እንችላለን፣ መዋደድ እንችላለን፣ መጋበዝ እንችላለን። ሁሉ ባህላችን ከኛ የተለየ የለም። እኔ እግዚአብሔር ይመስገን ልጆቼን ይዤ ወደ ሀገሬ መመለስና የእነሱን ደግሞ አገር አለን ብለው እንዲመለሱ ማድረግ ስለቻልኩኝ መግባትም ስለቻልኩኝ በጣም ደስ የሚለኝ እና ለመላው ቤተሰብ ዘመድ፣ ዲያስፖራ ሁሉ እግዚአብሔር ረድቶን እንግዲህ የሀገራችንን ባህል ነው የማያረዋት ት የሆንን የትም ማስተማር እንዳለብን እና ተመልሰን ደግሞ

ለተቸገሩት፣ ለተሰደዱት፣ ለተፈናቀሉት ወገኖቻችን እንደ ክርስቲያንነታችን የሚገባውን ነገር መልካም ነገር በማድረግ በዓሉን ልናከብሮ ይገባል ብዬ አስባለሁ። አሁን ለሚረብሹትም አካላት እንደዚህ ለሚያስጨንቁት አካላት ልቦና ይስጣቸው ነው። ምን በመካከላችን እንደዚህ ሆኖ እንዲያጋጨን የተዋለደ ነው። ሁሉ ስጋዊ ነው፣ ያልተሳሰረ የለም። ለነሱ ልቦና ይስጣቸው። ለምን አሁን እነሱ ወደ አውሬ ነው የተቀየሩብን። ሰው ሆነው ሰው ሆነው ነበር የኖሩት። አሁን ግን አስተሳሰባቸው ወደ አውሬነት ስለተቀየረብን እንዲመልስልን ለኢትዮጵያ ሰላምን እንዲያመጣልን በተለይ በተለይ የሚሰሩት ድርጊት ሕፃናት ያለምንም በደላቸውና ያለምን ኃጢአታቸው እየተገደሉ እንስሳት እየተገደሉ የሰው ልጅ ከቀየው እየተፈናቀለ እየተባረረ የሚወደውን አካባቢ እየጣለ እየተሰደደ፣ ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የመጣውን በቀል እንዲያስወግድልን። እንግዲህ መስቀል በዓልን ስናከብር፣ እንደው መቼም ጸሎታችን ይህንን እንዲገድብልን ነው ብዬ አስባለሁ። ለመላው ኢትዮጵያውያን፣ ትውልደ ኢትዮጵያውያን በመላው ዓለም ላይ ላሉት ይህን በዓል ለሚያከብሩ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለመስቀል በዓል በሰላምና በጤና አደረሳችሁ አደረሰንላለሁ። በዚህ አጋጣሚ ለቤተሰቦቼ ለመላው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእምነት ተከታዮች እንዲሁም ለመላው ለኢትዮጵያ ሕዝብ እንኳን አደረሳችሁ ለማለት ፈልጋለሁ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የበዓሉ ባህለ ቤት ለሆነችው ለሁሉም ካህናት በየአድባራቱና በየገዳማቱ አገልግሎት የሚሰጡ ለነሱ እንኳን አደረሳችሁ ላለሁ። በመቀጠልም ደግሞ በዓለም ሁሉ ላሉ ለኢትዮጵያውያንም ለአውሮፓውያንም ለሁሉ እንኳን አደረሳችሁ በማለት መልእክቴን አስተላልፋለሁ።